ሰሞኑን አስራ ሰባት የሚሆኑ የደምቢዶሎ ዩኒቨርሲቲ ተማሪዎች ላይ እገታ እንደተፈጸመ የተለያዩ መረጃዎች ያመለክታሉ። ከዚህ ጋር በተያያዘ የዩኒቨርሲቲውን ፕሬዚዳንት ዶክተር ለታ ተስፋይን አነጋግርናቸዋል። ተከታዩ መረጃ ሰጥተውናል። እኔ ዶክተር ለታ ተስፋይ ይባላሉ። የደምቢዶሎ ዩኒቨርሲቲ ፕሬዚዳንት። ዩኒቨርሲቲው ለሁለት ሶስት ጊዜ ተቋርጦ ነበረ በመማር ማስተማሩ ማለት ነው ተማሪዎች ከግቢ ወጥቶ ወደ ቤተሰቦቻቸው ለመሄድ በፍርሃት ማለት ነው በፍርሃት ወደ ቤተሰቦቻቸው ለመሄድ ሲያደርጉት የነበረው ጥረት ውስጥ እንደሆነ ነው። እኛም እንደ ማንኛውም ሰው መረጃ ያገኘን ታገቱ የተባሉት ልጆች ወይም ተጠለፉ የተባሉት ልጆች ሊታቸው እንደማንኛውም ሰው ሲላክልኝ ለማጣፋት ነው የሞከርኩት ማለት ነው። የእኛ ተማሪዎች እንደሆኑ እናውቃለን ለማጣራት ነው የሞከር ነው። ተማሪዎቹ የእኛ እንደሆኑ አይተናል። እዛ ጸጥታ አካል ጋር ተከታተለ ነው ማለት ነው። እንዳልኩ ሊስቱ ትክክል መሆንና አለመሆኑን ካረጋገጥ ነው በኋላ የራሱ ሂደት ይኖራል ማለት ነው። በእኛ በኩልም እዛ አካባቢ ያለው ነዋሪዎችም ጥረት እንዲያደረጉ እናደርጋለን ማለት ነው። ጸጥታ አካሉም ይህን ነገር እየተከታተለ እንደሆነ መረጃ አለ። ኢንስፔክተር አየለ ሲሳ ይባላል ነው እዚ ምዕራብ መምሪያ ሪጅመንት አንድ ምክትል አዛዥ ነኝ። አሁን በትላንትና ጀምሮ ትላንት ወዳ ጀምሮ ያለው የተማሪ እገታ ተማሪ ታግቻ አለው ብላ አሁን በኢቤስ ሚዲያ የተላለፈው መልእክት ያው እኔ እዚ ቀጠና ወደዚህ የተመደበ የገባሁት 2014 ነው።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 ከነ በፊት የነበረ ሁኔታ ባለው ኢንፎርሜሽን ባለኝ ኢንፎርሜሽን ይሄናል ዩኒቨርሲቲ ውስጥ ቶክስ ተከፍቶ የታገተም እንትን ያለ ተማሪ ችግር የደረሰበትን ቶክስም የተፈጠረ እንደሌለ ይነ ከገባው በኋላም ወደ ሶስት ዓመት ሆኖኛል። ይሄናል ግቢ ውስጥ ግቢው ሰላማዊ ነው። ውጪ አንዳንድ በተለያዩ ቦታዎች ላይ ችግሮች ሊኖሩ ይችላሉ። ግን እኛ ያው ኃላፊነቱን ወስደን እስከተረከብን ድረስ የዩኒቨርሲቲው ግቢ የተማሪ እንቅስቃሴ እኛም ከጥበቃ ኃላፊዎች ጋራ በመሆን በአግባቡ እየሰራን መሆኑን እና ይሄን የተከሰተ ችግር እንደሌለ ይሄ ግን ሆን ብሎ ሆን ብሎ ዩኒቨርሲቲውን ስም ለማጠልሸት ብሔር ብሔረሰብን ለማጋጨት እየተደረገ ስለሆነ ተማሪ የዚህ ተማሪ ግቢ ተማሪም አይደለችም ከዚህ በፊትም የቆየ የሚለው የሚተላለፈው ነገር ስህተት መሆኑን እና ይሄ ነገር ምንም በተረጋገጠው እንትን ምንም የዚህ ተማሪ እንዳልሆነች ይህ ተረጋግጧል። እኛም ደግሞ የጸጥታ ችግር የቶክስ ችግር ግቢ ውስጥ ምንም የተፈጠረ ነገር የለም የሚለው ከጥበቃዎች ጋር ተቀናኝተን እየሰራን ነው፣ በጥምር እየሰራን ነው። የተፈጠረ ችግር እንደሌለ ግቢው ሰላማዊ ማስተማር ሂደቱን በአግባቡ እየሰራ መሆኑን እዚህ ምረት ላይ ያለውና አሁኑ እዛ የሚወራው ነገር አይገናኝም የሚል ነገር ሀሳብ ለማስቀመጥ የመማር ማስተማሩ ሂደት ባለፈውም ትሏል ለሶስተኛ ጊዜ ከተቋረጠ በኋላ አሁን ግን ባለፈው አርብ ተቋርጧል። ለሶስተኛ ጊዜ ማለት ነው። ለሶስተኛ ጊዜ ተቋርጧል። አሁንም ከተማሪዎቹ ጋር በተደረገው ውይይት ለማስጀመር ከሰኞ በኋላ ለማስጀመር ኦልሬዲ ተስማምተናል፣ ከተማሪዎቹ ጋር ተማሪዎች ኦልሬዲ ግቢ ውስጥ ናቸው ያሉት ለሶስተኛ ጊዜ ተቋርጧል። አሁንም ከተማሪዎቹ ጋር በተደረገው ውይይት ለማስጀመር ከሰኞ በኋላ ለማስጀመር ኦሬዲ ተስማምተናል ከተማሪዎቹ ጋር። ተማሪዎች ኦሬዲ ግቢ ውስጥ ናቸው ያሉት። አመሰግናለሁ። እኔ ገመቸው ብርሃኑ ከሮርሳ እባላለሁ። የደምቢዶሎ ዩኒቨርሲቲ የአስተዳድርና ቢዝነስ ልማት ምክትል ፕሬዚዳንት ነኝ።